በ18ኛው መቶ ክፍለ ዘመን በጀርመናዊ ቻንስለር ቢስማርክ እንደተጀመረ የሚነገርለት የሠራተኞች የማኅበራዊ ዋስትና አገልግሎት በሀገራችንም ከ1950ዎቹ ጀምሮ ለተመረጡ የመንግሥት ሠራተኞች የጡረታ አገልግሎት መስጠት እንደተጀመረ ከታሪክ መረዳት ይቻላል። ከ2003 ዓ ም ጀምሮ የሀገራችን የማኅበራዊ ዋስትና አገልግሎትን አንድ ደረጃ ከፍ የሚያደርገውና በመንግሥት ተቋማት ብቻ ሳይሆን በግል ድርጅቶችም ተቀጥረው የሚሠሩ ሠራተኞችን የማኅበራዊ ዋስትና ወይም የጡረታ ተጠቃሚ እንዲሆኑ የሚያስችለው አዋጅ ቁጥር 715 ሕዝብ 2003 ከጸደቀ በኋላ ማህበራዊ ዋስትና አገልግሎት ተጠቃሚ እየሆኑ ይገኛሉ። በአዋጁ መሰረት አንድና ከአንድ በላይ ሰራተኞችን ቀጥረው የሚያሰሩ የግል ድርጅቶች ሰራተኞቻቸውን የማህበራዊ ዋስትና ተጠቃሚ እንዲያደርጉ የሚያስገድር ሲሆን አዋጁን ለማስፈጸም የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር በአዋጅ ተቋቁሟል። አስተዳደሩ ከ2004 ዓ ም ጀምሮ ከ28 ሺህ በላይ የግል ድርጅቶችንና ከ2.5 ሚሊየን በላይ ሰራተኞችን መዝግቧል። የግል ድርጅት ሰራተኞች በእኛ አሁን መዝግበን የያዝ ነው ለጡረታ የሚከፈለው ወደ 2.5 ሚሊዮን ነው። ከነዚህ ውስጥ 60 ሺህ የሚሆኑት የጡረታ በሌ የተወሰነላቸው ናቸው። ግን ይሄ ብቻ አይደለም። የወደፊቱ በጣም ብራይት ፊውቸር ነው የሚሆነው። ምክንያቱም ኢንቨስትመንት አገራችን ያው በኢንቨስትመንት በቱሪዝሙ በምኑም እያደገች ያለችበት ሁኔታ ነው። ኢንቨስትመንቱ ሰፋ ማለት ድርጅት ተከፈተ ማለት ሰራተኛ ተቀጠረ ማለት ነው። ከ161 ቢሊየን ብር በላይ የጡረታ መዋጮን እንደሰበሰበ የሚገልጸው የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር የሚሰበስበውን ገንዘብም ወደ ኢንቨስትመንት በማስገባት የጡረታ ባለመብቶችን ተጠቃሚ ለማድረግ ጥረት እያደረገ ነው። እንግዲህ የግል ድርጅት በአሁኑ ጊዜ በጣም እየተስፋፋ እየሄደ ያለ ስለሆነ ከፍተኛ ገንዘብ እየሰበሰብን ያለ ነው። አጋጣሚ ሆኖ አዋጃችንም ኢንቨስትመንትን ይፈቅዳል። በአሁኑ ጊዜ ይሄን የምንሰበስበውን ገንዘብ በጣም ሴፍ የምንለው የኢንቨስትመንት ኤሪያ የግምጃ ቤ ሰነድ መግዛት ነው እና የመንግስት ቦንድ እንገዛለን። የግምጃ ቤ ሰነዶች እንገዛለን። የማንገባበት የኢንቨስትመንት ሴክተር የለም። በሁሉም ቢዝነሶች ገብተን አንደኛ ከዛ የሚገኘውን ሪተርን ለግል ድርጅት ማህበራዊ ዋስትና መጠቀሚያ የተሻለ የአበል ክፍያ እንዲሰጣቸው የማድረግ ፍላጎት ነው ያለን። የግል ድርጅቶች ሰራተኞቻቸውን የማህበራዊ ዋስትና አቅድ ተጠቃሚ እንዲያደርጉ በተለይም በግንዛቤ ማስጨበጭና ገንዘብ በመሰብሰብ የባለድርሻ አካላት ከአስተዳደሩ ጋር እየሰሩ ይገኛሉ። ባለን 21 ወረዳ ና ሁለት ከተማ አለን። እነዚህ ላይ ብዙ ግንዛቤ ሰርተናል። እነዚህን ደግሞ መለየት ሰራን። ምኑን ያህል አለን የሚለውን መጀመሪያ ለየን። አሁን ቢያንስ ከ200 ምናምን ድርጅቶች በላይ አሉ። እነዚህ ድርጅቶች ውስጥ ብዙ ሰራተኞች አሉ። ኦልሞስት ከ200 ሚሊዮን በላይ እንሰበስባለን በየአመቱ በኢትዮጵያ ሰሮች መዋቅር ውስጥ ከምንተገብራቸው ተግባራት መካከል የግብር አሰባሰብና የማህበራዊ ዋስትና እንዲረጋገጥ የመስራት ስራ ነው። ትልቁ ስራ የምሰራው ይህ ስራ የምንሰራው በአሰሪና ሰራተኛ አዋጅ 1156 ዝባር 11 መሰረት አንድ ባለሀብት ወይም በቅጥር ላይ የተመሰረተ ሰራተኛ ስቀጥር፣ ከዛን ጊዜ ጀምሮ ከሰራተኛው መቆረጥ ያለበትን ቆርጦ ለመንግስት ገቢ ለማህበራዊ ዋስትና ገቢ ማድረግ እንዳለበት ግንዛቤ ነው የምንሰጠው። የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር በ2017 በጀት ዓመት ከ40 ቢሊዮን ብር በላይ የጦረት አመዋጮን መሰብሰቡን ይገልጻል። በዚህም መተግበር ለጀመረው የተሟላ የማክሮ ኢኮኖሚ ማሻሻ የበኩሉን አስተዋጽኦ እያበረከተ እንደሚገኝ በግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር የድሬዳ ዲስትሪክት ስራ አስኪያጅ አቶ ዳንኤል ንጉሴ ያብራራሉዲስትሪክት እንደ ዲስትሪክት ከ14 ቢሊዮን ብር በላይ እንድንሰበስብ ተሰጥቶናል። አሁን አንድ ወር እየቀረን መቶ በመቶ ከመቶ ፐርሰንት በላይ ይህንን አሳክተናል ማለት ነው። ይሄ ወደ ኢኮኖሚው መንግስት የሚያደርገው ነገርም አስተዋጽኦ ከፍተኛ ነው ማለት ነው። ቁጠባውን ያበረታታል ማለት ነው። በጡረታ መዋጮ እንትን የሚሰበሰበው ገንዘብ ለኢንቨስትመንት ይውላል የማይካድ ስለሆነ ማለት ነው የማክሮ ኢኮኖሚ ማሻሻያ ላይ የራሱ የሆነ አስተዋጽኦ አለው ማለት ነው። የትኛውም ተቋም የትኛውም የፋይናንስ ተቋም በዓመት 40 ቢሊዮን ብር አይሰበስብም። ይህ ተቋም ይህንን አሳክቷል። አስተዳደሩ አገልግሎት አስጣጡን በማዘመን የዲጂታል ቴክኖሎጂን በመጠቀም ከምዝገባ ጀምሮ እስከ ጡረታ ክፍያ ለመፈጸምም እየተንደረደረ ይገኛል። በሚቀጥለው ዓመት ሙሉ ለሙሉ አሰራራችን ኦቶሜት ለማድረግ ነው የምንፈልገው። ኦቶሜሽኑ አንደኛ ሰርቪሳችን በጣም ቀልጣፋ ያደርገዋል። የግል ድርጅቶቹ ሌላ ቦታ ሳይሄዱ በቴሌብር በሞባይል ባንኪንግ ክፍያቸው እንዲከፉ እዛ ሆነው ኢቭን ጡረተኛው ጡረታውን ባንክም ሳይሄድ ራሱ ጋ በሞባይል ባንኪንግ እንዲገባለት የማረግ ያለምንም መጉላላት ጡረታ የሚወጣበት ጊዜ ከዚህ በፊት የሚመላለሰውን ነገር ሪከርዶችን ሁሉ ከየግል ድርጅቶች ጋር ኦንላይን ሼር በመደራረግ ልክ ሀሳባችን የጡረታ ጊዜው ደርሶ ደሞዙ ሲቋረጥ ኢሚዲየትሊ የጡረታው እንዲያገኝ ማድረግ። የግል ድርጅቶች ሠራተኞች ማህበራዊ ዋስትና አስተዳደር በአሁኑ ወቅት ከ63 ሺህ ለሚበልጡ ከዚህ በፊት በግል ድርጅቶች ላገለገሉ የጡረታ ባለመብቶች በግለሰብ ደረጃ ከዝቅተኛው 3113 ብር ጀምሮ እስከ 400000 ብር በየወሩ የጡረታ ክፍያን እየከፈለ እንደሚገኝ ከአስተዳደሩ ያገኘነው መረጃ ያመላክታል።